ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ጥቅምት አራት ወይም ኦክቶበር 14 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ይዘንላችሁ ምትናል። ሰብስክሪብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 172 ብር ከ56 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 147 ብር ከ65 ሳንቲም ገዝቶ 150 ብር ከ60 ሳንቲም እየሸጠ ነው። በንግድ ባንክ 141 ብር ከ09 ሳቲም ሳንቲም ገዝቶ 143 ብር ከ92 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 199 ብር ከ71 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 171 ብር ከ80 ሳንቲም ገዝቶ 175 ብር ከ23 ሳንቲም እየሸጠ ነው። በንግድ ባንክ 164 ብር ከ17 ሳንቲም ትግስቱ 167 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 214 ብር ከ62 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው፣ 184 ብር ከ33 ሳንቲም ገዝቶ 188 ብር ከ02 ሳንቲም እየሸጠ ነው። በንግድ ባንክ 173 ብር ከ07 ሳንቲም ተገዝቶ 176 ብር ከ53 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 122 ብር ከ98 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 102 ብር ከ93 ሳንቲም ገዝቶ 104 ብር ከ99 ሳንቲም እየሸጠ ነው። በንግድ ባንክ 98 ብር ከ97 ሳንቲም ተገዝቶ 100 ብር ከ95 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 112 ብር ከ53 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 94 ብር ከ39 ሳንቲም ገዝቶ 96 ብር ከ27 ሳንቲም እየተሸጠ ነው። በንግድ ባንክ 91 ብር ከ04 ሳንቲም ተገዝቶ 92 ብር ከ86 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 24 ብር ከ20 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 20 ብር ከ7 ሳንቲም ገዝቶ 21 ብር ከ12 ሳንቲም እየተሸጠ ነው። በንግድ ባንክ 19 ብር ከ41 ሳንቲም ተገዝቶ 19 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 230 ብር ከ17 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 197 ብር ከ78 ሳንቲም ገዝቶ 201 ብር ከ74 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ94 ሳንቲም ገዝቶ 188 ብር ከ64 ሳንቲም እየተሸጠ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 562 ብር 28 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም ዱቤ ድርሃም በጥቁር ገቢያ 46 ብር 98 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 41 ብር ከ07 ሳንቲም ገዝቶ 41 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ 38 ብር ከ41 ሳንቲም ተገዝቶ 39 ብር ከ18 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 46 ብር እየተመነዘረ ይገኛል። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 39 ብር 89 ሳንቲም ገዝቶ 40 ብር 69 ሳንቲም እየሸጠ ነው። በንግድ ባንክ 37 ብር 62 ሳንቲም ተገዝቶ 38 ብር 37 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 448 ብር 81 ሳንቲም እየተመነዘረ ይገኛል። አንድ የጆርዳን ዲናር በጥቁር ገቢያ 243 ብር ከ39 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 457 ብር ከ66 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር ከ12 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ምን ይመስል ነበር? እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን፣ በዚያ በቃን። መልካም ጊዜ፣ መልካም ቀን።